እንኳን በሰላም ተገናኛችሁ ብላ ሊትጋቡ ነው። አንቺ ነሽ እንጂ እንኳን በሰላም ተገናኘን ብለሽ። ለአንቺ ቆርሳለሁ። እኔ መደሰት አለባት።

የምር እንገናኛለን። እኔ እኮ እኔ አንድ ሁለት ወር በኋላ እዚያ አታገኝም። ከሚዲያ ላይ ምን ሆነሻል? ሚዲያ ላይ ማለት ሚዲያ ላይ ከሌለች በውስጥ የለሽም። እኔ ኢትዮጵያ እገባለሁ። ሲታ ከገባሁ ነይ እንጂ አገራችን ከመጣሽ እንገናኛለን። ሁለት የእናንተ ያ ከአሁን ጀመር ሂጂ እንዴ፣ ማን ነው የማይብሮ? አገር ጅማ ነው አለሽ። ደግሞ ባረበና እዚህ ጅማ ሰዎች በጣም ነው። ብዙ ጊዜ የራሱ ሀገር ልብስ ምናምን ነበር ከዚህ በፊት አሁን አሁን

መረጃ እኮ ነው ሰው ያለ መረጃ አይንቀሳቀስም። ታውቂያለሽ የምርሽና እግዚአብሔርን ዝም ብሎ ይመጣል። አሁን ሀናሁን ቤትሽናለኛለ ይሄ ብልግና ስራ ነው፣ የምር ብልግና ስራ ነው። እንደዚያ ቲክቶክ ቲክቶክ ካምፓኒን ጠይቂ። በውስጥ መዘገበት ቦታ አለ። ባይዘው ወይኔ ዘጋ ያለው ብዬ ሙከራ አይዘገም

እናቱና ብሩክን፣ አንቺ እንደዚህ አይነት ነገር አታወሪ። ምን ማለት ፈልገሽ ነው? የሰው ሞራል ይለኝ

አሚና ኮንት ማራገብ ያስፈልጋታል። በጣም ነው ማራገብ የሚያስፈልጋት ማለት ነው። ይሄ ሶስት ፎቶ ነው የተለቀቀው ኢንስትግራም ላይ ነው የሚጠፊ